ህፃናት ጥርስ ሲያወጡ ቤት ውስጥ ማድረግ ያለባችሁ አምስት ቀላል መፍትሄዎች ልንገራችሁ። በተለምዶ ጨቅላ ህፃናት ጥርስ ሲያወጡ አረንጓዴ ወይም ቀጠን ያለ ካካ ይኖራቸው ይችላል። ይህ ነገር ሪሊ ከጥርስ ነው ወይስ ከሌላ ነገር ነው? አንዳንዴ ደግሞ ምግብ አልበላ ሲሉ ብዙ ወላጆች አይ፣ ይሄ ግግ ነው፣ ተፈልፍሎ ካልወጣ ሰውነታቸውን ያከሳል፣ ምግብ እንዳይበሉ ያደርጋል ይባላል። ይህ ነገር ትክክል ነው ወይስ አይደለም? ህፃናት ደግሞ ጥርስ የሚያወጡት መቼ ነው? ዘገይ የሚባሉት መቼ ነው? ሲዘገይ ምን ማድረግ አለብን? በዛሬው ቪዲዮ እነዚህን ሁሉ ፖይንቶች እነግራችኋለሁ። እስከ መጨረሻው ተመልከቱት። በዛሬ ቪዲዮ ስለ ህጻናት ጥርስ አወጣጥ ቅደም ተከተል ከዛ በመቀጠለው ምልክቶች እናወራለን። ቤት ውስጥ በቀላሉ ማድረግ የምትችላቸው አምስት መፍትሄዎች እነግራቸዋለሁ። በተለይ በጣም ነጭናጫ ሲሆኑባችሁ ወይም ጥርሳቸው አልወጣ ብሎ በጣም ሲያስቸግራቸው፣ በጣም ባህሪያቸው ስለሚቀየር ምግብ ስለሚያስቸግሩ ቤት ውስጥ በቀላሉ ማድረግ ያለባችሁ መፍትሄዎች እነግራቸዋለሁ። አብራችሁን ቆዩ። ህጻናት ጥርስ የሚያወጡት በብዛት ከስድስት ወር እስከ ስምንት ወር ሲሆን አንዳንድ ህጻናት ኢቭን ሶስት ወር ላይም አራት ወር ላይም ጥርስ ሊጀምሩ ይችላሉ። አንዳንዶቹ ደግሞ እስከ አንድ ዓመት ምንም ጥርስ ላይኖራቸው ይችላል። ታዲያ ጥርስ በትክክል ዘገይ የሚባለውና ሕክምና የሚያስፈልገው መቼ ነው እና ጥርስ እንዲዘገይ የሚያደርጉ ነገሮች ምን ምን ናቸው የሚለውን መጨረሻ ይነግራቸ ጥርስ ሲያወጡ ምን አይነት ምልክቶች ያሳያል የሚለው እንገራችሁ። አንደኛ ህጻናት ጥርስ ሲያወጡ ባህሪያቸው በጣም ይቀየራል። በጣም ነጭናጫ፣ አስቸጋሪ፣ ምግብ ማይበሉ ሊሆኑ ይችላሉ። ያገኙት በሙሉ ወደ አፋቸው መክተት እንዲሁም እጃቸውን ወይም ጣታቸውን መምጠት ወይም ደግሞ ማኘክ ወይም ሌላ ነገር ማኘክ ይጀምራሉ። ይህም ጥርሳቸው አካባቢ ያለውን ዲስኮምፈርት ወይም ደግሞ ጥዝጣዜ ለመቀነስ የሚረዳ የራሳቸው ተፈጥሮ የሆነ ምላሽ ነው። ሁለተኛው ምልክት ደግሞ የምራቅ ወይም የልጋግ መብዛት። በዚህ ምክንያት ምራቅ ወደ ታች በንጠባጠብ ነገር ሊኖር ይችላል፣ ወይም ደግሞ ሰገራቸው ሊቀጥን ይችላል። ሆኖም ግን ሰገራው የቀጠነ ህጻን በሙሉ ሁሉም ጥርስ ላይሆን ይችላል። አንዳንድ የቫይረስ አንዳንድ የባክቴሪያ አንዳንድ የአንጀት ኢንፌክሽን ሲያጋጥማቸው ተቅማጥ ሊኖራቸው ይችላል። ስለዚህ ይህንን በትክክል ለመለየት ይህ ተፈጥሯዊ ነው ወይስ አይደለም የሚለውን በትክክል ለመለየት ሐኪም ባየው መልካም ነው። ሆኖም ግን የጥርስ ነው እያሉ ተቅማጥ ያላቸው ልጆች ረጅም ሰዓት ሳናሳክ የምናቆያቸው ከሆነ ሰውነታቸው በጣም ሊደርቅ ይችላል። የማት ዲሃይድሬትን ሊሆኑ ይችላሉ። የሰውነት መድረቅ ወይም የሰውነት ውሃ መሟጠት ወይም ዲሃይድሬሽን የምንለው ነገር ከተከሰተ ደግሞ ህጻናት ለከፋ አደጋ ሊጋለጡ ይችላሉ። አራተኛው ምልክት ደግሞ መጠነኛ ትኩሳት ሊኖራቸው ይችላል። በብዛት በትክክል ትኩሳት የሰውነት መሞቅ ነው የሚባለው። በብዛት ከ38 ዲግሪ ሴንትግሬድ በታች ነው የሚሆነው። አምስተኛ ምልክት ድዳቸው ሊያብጥ ይችላል ወይም ጎላጎላ ብሎ ሊታይ ይችላል። ስድስተኛ ምልክት እንቅልፋቸው በጣም ይቀንሳል፣ አፒታይታቸው በጣም ይቀንሳል። እነዚህ ሁሉ ምልክቶች ህጻናት ላይ በተደጋጋሚ የሚታዩና ጥርስ ሲያወጡ የማይቀሩ ባህሪያቶች ናቸው። አንዳንዴ የምን ያጋጥም ምናምን መሰላችሁ? ብዙ ወላጆች የሚያስጨንቃቸው ነገር ልጅ ጥርሱ ሲያወጣ የውሻ ክራንቻው ነው መጀመሪያ የወጣው፣ የፊት ጥርሱ አልወጣም ምን ይሻላል ይሉኛል። በእርግጥ አብዛኞቹ ህጻናት ከስድስት ወር እስከ ስምንት ወር መጀመሪያ ጥርስ ሲያወጡ ከታችኛው ጥርስ ነው የሚጀምረው። መሀል ላይ ከታች ይጀምራል። ከዛ ወደ ላይ ከዛ ወደታች እያለ እየቀጠለ እየቀጠለ ልክ ከሁለት ዓመት እስከ ሶስት ዓመት ባለው ጊዜ በተለይ ሶስት ዓመት አካባቢ ሀያ የወተት ጥርሶችን ይይዛል። ሆኖም ግን ኦርደሩ ከህፃናት ህጻናት ሊለያይ ይችላል። ሁሉም ህጻናት አንድ አይነት መንገድ በአንድ አይነት ፍጥነት ላያወጡ ይችላሉና ኦርደሩ ላይ ብዙ ባትጨነቁበት መልካም ነው። ስለዚህ ህጻናት ስለዚህ ህጻናት ጥርስ ሲያወጡ እንዲህ በጣም ባህሪያቸው የሚቀየር ከሆነ ነው የሚያስቸግሩን ከሆነ ቤት ውስጥ ማድረግ የምንችላቸው አምስት ቀላል ዘዴዎችን ልንገራችሁ። አንደኛ የድድ ማከኪያ መግዛትና መስጠት፣ እነዚህ ቲዘርስ ይባላሉ የፕላስቲክ ዝርያ ሲሆኑ አብዛኞቹ ምንድነው? የሚደረገው ጥርሳቸው አካባቢ በማሸት ወይም ደግሞ በማንቀሳቀስ እዛ አካባቢ ያለውን ውጥረት ሊቀንስላቸው ይችላል። ደግሞ ቀዝቃዛ ወይም ፍሪጅ ውስጥ ከታችሁ ብታደረጉላቸው፣ እየተሻለ የተቆጣውን ነገር ካልም ለማድረግ ይረዳችኋል። ሁለተኛ ደግሞ ፍሮዝን ፍሩት። ያ ማለት ልክ የእንጀራና የምትመስል ፍሩት የሚቀበሉ ፓሲፋየሮች አሉ። እነዚህ ውስጥ ፍሩቶች ለምሳሌ አፕል ሊሆን ይችላል፣ ፓፓያ ሊሆን ይችላል፣ ወይም አቮካዶ ሊሆን ይችላል። ውስጡ ታደረጉና ያንን በረዶ ቤት አስቀምጣችሁ፣ የተወሰነ ደቂቃ በረዶ ቤት አስቀምጣችሁ፣ በጣም ፍሪዝ ሳያደርግ በጣም በረዶ ሳይሰራ ታወጡታላችሁ። እሱን ቀሳቸው ላይ ማሽከርከር በጣም ትልቅ መፍትሄ ይሰጣችኋል። ሶስተኛው የቤት ውስጥ ቀላል መፍትሄ ደግሞ ጨርቅ ወይም የነጠላ ቅዳጅ ወይም ሹራብ ነገር ታዘጋጁና ውሃ ውስጥ ነግሮታላችሁ ዋ ውስጥ የነከራችሁት ነገር ፍሪጅ ውስጥ በተለይ በረዶ ቤት ከአስር እስከ አስራ አምስት ደቂቃ ታስቀምጡትና በጣም ፍሪጅ ሳያደረግ ወይም በረዶ ሳይሰራ አውጥታችሁ እሱን ጥርሳቸው አካባቢ ማንቀሳቀስ፣ ይሄ የተቆጣውን ክፍል ካልም ለማድረግ ይረዳል። አራተኛው ደግሞ የማጠብቁት ነገር ልንገራችሁ። አራተኛው መፍትሄ ጊዜ መስጠት፣ ማቀፍ፣ ማረጋጋት። እነዚህ ከድሊንግ የምንላቸው ነገሮች ወይም የማረጋጋት ዘዴዎች ልጁ ህመም እንኳን ቢሰማው ከእናቱ ጋር ወይም ከአባቱ ጋር ከሆነ ካልም ሊሆን ይችላል፣ ወይም መነጫነጩ ሊቀንስለት ይችላል። አምስተኛ መፍትሄ ደግሞ ፓሲፋየሮች ወይም የእንጀራ እናቶችን መጠቀም ይቻላል። ፓሲፋየር ወይም የእንጀራ እናት ተጠበቀ ድረስ የራሱ የሆነ ጥቅም አለ። ሆኖም ግን ንጽህናው የማይጠበቅ ከሆነ ህጻናትን ለአንጀት ኢንፌክሽን እና ለጆሮ ኢንፌክሽን ሊያጋለጣቸው ይችላል። እነዚህ አምስቱ መፍትሄ የተጠቅማችሁ ህመሙ ሆነ ሌሎች ትኩሳት ነክ ነገሮች ካልቀነሱ፣ እንደ አማራጭ ሐኪም አማክራችሁ ፓራስታሞል ወይም አይቡፕሮፌን መጠቀም ይቻላል። በመጨረሻ የህፃናት ጥርስ ዘገየ የሚባለው መቼ ነው? በህክምናው ዘገየ ምንለው ከአስራ ሶስት ወር በላይ ከቆየ ያ ማለት አንድ አመት ከአንድ ወር ወይም አንድ አመት ከሁለት ወር በላይ ጥርስ ምንም ሳያወጡ የሚዘገዩ ከሆነ ህፃናት በትክክል ህክምና ወይም ምርመራ ይፈልጋል። የሚያዘገዩ ምክንያቶች ምን ምን ናቸው? ወደ አምስት ስድስት ምክንያቶች አሉ። እነዚህ ልንገራቸው። አንደኛ የሆርሞን መቀነሶች በተለይ በተለይ ደግሞ የታይሮድ ሆርሞንና የፓራታይሮድ ሆርሞኖች ከቀነሱ ጥርስ በሰዓቱ ላይበቅል ይችላል ሁለተኛ የቫይታሚን ዲ እጥረት ቫይታሚን ዲ በጣም ለሰውነታችን ለአጥንት ለጥርስ እና ለጡንቻ ጥንካሬ በጣም ወሳኝ የሆነ ንጥረ ነገር ሲሆን በዋነኝነት የምናገኘው ከፀሐይ ብርሃን ነው ስለዚህ የፀሐይ ብርሃን በደንብ ካላገኙ ወይም ደግሞ ቫይታሚን ዲ ያላቸው ምግቦች በተለይ ደግሞ እንቁላል የአሳ ስጋና የአሳ ዘይት ያላገኙ ህጻናት ለቫይታሚን ዲ እጥረት ተጋላጭ ሊሆኑ ይችላሉ ሶስተኛው የጥርስ መዘግየት ምክንያት ደግሞ የካልሽየም እጥረት ነው ካልሽየም በብዛት የሚገኘው ከወተት ዝርያ ጊዜያዊ ሲሆን እነ እርጎ፣ ወተት፣ ቺዝ እነዚህ የመሳሰሉት ከዛ በተጨማሪ ደግሞ ከፍራፍሬዎችም እነ ብርቱካን ካሉ ፍራፍሬዎችም ሊገኝ ይችላል። አራተኛ ጥርስ የሚዘገይበት ምክንያት ደግሞ በቤተሰብ መዘጌት ካለ በቤተሰብ ጥርስ መዘጌት ካለ ጄኔቲካሊ ሊወረስ ሲሆን ስለሚችል ለምሳሌ አባት ላይ ወይ እናት ላይ ወይም ወንድም ላይ እነዚህ ነገር ካጋጠመ ሌሎች ልጆች ላይ በቀላሉ ሊያጋጥም ይችላል። ይህ ተፈጥሯዊ የሆነ ነገር ነው፣ ብዙ አሳሳቢ ላይሆን ይችላል። አምስተኛው ችግር ደግሞ የዘረመን ለውጦች ወይም ጄኔቲክ ሲንድረሞች ካሉ የዘረመን ለውጦች፣ ለምሳሌ ዳውን ሲንድረም የምንለው የዘረመን ለውጥ ነው። ይህም ክሮሞዞሞቹ በተለይ ሃያ አንደኛው ክሮሞዞም ሁለት መሆን የነበረበት ሶስት ከሆነ ዳውን ሲንድረም ይባላል። ዳውን ሲንድረም በምስሉ ላይ እንደምትመለከቱት ብዙ ህጻናት ላይ ሊያጋጥም የሚችል ሲሆን በአሜሪካ ሀገር በተጠናው ጥናት ከሰባት መቶ ህጻናት አንዱ ላይ የዳውን ሲንድሮም ችግር ሊያጋጥም ይችላል። ዳውን ሲንድሮም ያላቸው ህጻናት የዘረመል ችግር ስለሆነ የጥርስ መዘግየት ወይም የጥርስ መውጣት መዘግየት ሊያጋጥማቸው ይችላል። በመጨረሻም ስለ ግግ ላውራችሁ። ብዙ ሰዎች ግግ ተፈልፍሎ መውጣት አለበት ይላሉ። ግግ የሚሉት በብዛት የፕሪሞላር የምንለው የመጀመሪያው ፕሪሞላር ወይም ደግሞ ካናይን የምንለውን የውሻ ክራንቻ ጥርስ ሲሆን እሱ ሲበቅል ህጻናት በጣም ስለሚነጫነጩ ግዴታ ተፈልፍሎ መውጣት አለበት ብሎ ያስባሉ። ይህ በተለይ በሰሜኑ የሀገራችን ክፍል በጣም የተለመደ ነው። በጣም ብዙ ሰዎች የሚያምኑበት ነው ይህ ነገር። እንደውም አንዳንዶቹ እንደ ትል ወይም እንደ ባዕድ ነገር ነው የሚቆጥሩት፣ ተፈጥሯዊ ነገር ሳይሆን ተፈልፍሎ ሲያወጡት ጥርሱን ሲያገኙት ትል ነገር ይመስላቸዋል። ነጭ ትል ይመስላቸዋል እና የሆነ ህመም የሚያመጣ ነገር ይመስላቸዋል። ሆኖም ግን ራሱ ጥርስ ነው። ስለዚህ ያንን መነካካት ወይም ማውጣት ልጁን ለኢንፌክሽን ሊያጋልጠው ይችላል፣ ለመድማት እክል ሊያጋጥመው ይችላል። ስለዚህ ግግ ማስፈልፈል የቀረ ባህላዊ ድርጊት ነው ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል።